ወደ ቻናል ቤተሰቦች፣ እንዴት ናችሁ? ባያላችሁበት በሰላማችሁ ብዙ ትርፍርፍ ይበል። ለዚህ ቻናል አዲስ ነው፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ርብቃ ክፍል አስራ ስምንት ይዤ መጥቻለሁ። እንግዲህ ባለፈው ክፍል ርብቃን የጋብቻ ጥያቄ ሲጠይቃት አልፈልግም ብላ ነበረ ግን እሱን ለማስደንገጥ ነው እንጂ በጣም እንደምታፈቅረውና ለእሱ ብላ እዛ ቤት እንደገባች ሰራተኛ እንደሆነች ሁሉንም ነገር እንዴት እንዳፈቀረችው እንዴት እንደወደደችው እርግፍ አድርጋ ትነግረዋለች። እዛም ጋብቻን ትቀበለውና ቀለበቱን ያደርግላታል። እርችም እንግዲህ እረሳቸው አረበሉ ኪኩን እንብላ ስትልም እንግዲህ ተቋርጣቸዋለች ማለት ነው። እሱም ደስተኛ ሁኖ እንግዲህ ፍቅሩንም ስለገለጠላት ፍቅሯንም ስለተቀበላት ደስ ብሏታል ርብቃ። እናም ቀለበቱን አድርጎላት ወደ ቤት ይዟት ይሄዳል። እናቲቱ ግን ይህን ቀለበት በምታይበት ሰዓት ደስ አላላትም። ምክንያቱም አንድ ላይ መሆን አትችሉም፣ በሚልበት ሰዓት እንዴት ጭራሽ ቀለበት አስራት ላትመጣለ? እንዴት እንደዚህ ታደርጋለህ? ስትልም ማሚቴ እረፊ ሲለምሱ በፍቅራችን መሀል አትግቢ፣ እኛ ለምነጣጠል አትሞክሪ። ምንድን ነው ወደ ቀልብሽ ተመለሽ፣ እንደ በፊትሽ ሆኒ እያለ እኔ ይህን ክብር ላለመንጠቅ ብዙ ጊዜ እየሞከርኩ ነበረ ለምንድነው እንደዚህ የምታደርግ እያለ ይህ ነግራታል። እናቱ ማለት ነው። እሷም ለምን እንደዚህ ታደርጋለህ ጭራሽ እኔ ተፋቱ እያልኳቸው አንተ ለምንድን ነው እንደዚህ የምታደርገው ስትልም፣ እናትዬው ደጋግማ ደጋግማ ልጇን እየተቆጣችው ነው ማለት ነው። ይኸው በተቀመጠበት ሰዓት ማሚቴ እንዲህ አንተ ድሮ የስጋሆንም አለ ስትልም ትጠይቀዋለች። ማሚቴ አወራችሁ እንዴ አልገቡም? ስትልም ትጠይቀዋለች። ቢገቡ እኮ ነግሬሽ ነበረ ሲልም ዛሬ ማን መመለስ አለባችሁ? ይህን ታክል እንዴት ፈለግሻችሁ? ወይስ ደግሞ ለምን አደው ይላችሁ ሲል ይጠይቃታል። እሱ ሀሳብ ሰሻ ላይ ቀርም ብላ እሷም ለመደወል ተሞክራለች ማለት ነው። እና ምን ተፈጠረ ሲላትም ስልኩ ዝግ ነው ይላታል። ተዋቸው በቃ ስትልም ትመልስላታለች። በቆየ ቁጥር እየከበደባቸው የሚመጡ ስትልም ትነግሩ እኔ ደጋሚ መናገር አለብኝ እንዴ እያለች እሱን ትቆጣዋለች። ምንም ነገር አይመለከትህም ብለች ነበር። ይቅርታ ሲልም ትንላታል። እኔ የምለው ስለ ወረቀቱ ጉዳይ ካቤል ጋር ታወራለህ እንዴ ስትልም ትጠይቃለች። አውርተናናቅ አንተ ስለዚ ወረቀት ነገር አያሳስበህም እንዴ ስትልም ትጠይቃለች። ቢያሳስበኝ ምን አደርጋለሁ ሲልም ይመልስላታል። እናም እንዴት ላንተ ላይሆን ይችላል? ስም የሰሙንትን ስለሌለኮ፣ ያንተም ሊሆን ይችላል። የምታደርገውን ነገር ቀነስ አድርገህ ከዛ ጋር ከተኮር ያንተም ማይሆንበት ምክንያት አይኖርም ስትልም ታስረዳዋለች። አቤልም ርብቃን እንግዲህ ከመቻ አንስቶ እንደምታፈቅረው ስለ ጓደኛው ስለነበረው ቆይታ ምናምን ሁሉን ነገር ያብራራላታል። ዓመት ያህል አብረው እንደቆዩ እንደሚያፈቅራትና ነበረ የነገራት። እሷ ግን ከጀርባ ሌላ ፍቅረኛ እንደያዘችበትና ስታስመስል እንደኖረችም እሱን ሁሉ ይነግራታል ማለት ነው። እና ስለአንቺስ ብሎ ይጠይቃታል። እሷ ግን ምንም አይነት ፍቅረኛ እንደሌላት እና እሱ እንደምትወደው ለሱም ብላ እነሱ ቤት እንደገባች እነሱ ቤት የለችን ሰራተኛ አስወጥታ እነሱ ጋር እንዳስቀጠረቻት ሁሉ ትነግረዋለች ማለት ነው። እናም ፎቶ ግድግዳ ላይ የተሰቀለውን ፎቶ መቼ እንዳነሳችው ሲጠይቃትም እያስመለሳት ስለነበረ ለዛም ማብራሪያ አልሰጠችውም ማለት ነው። ሲያነሳባት ያስመልሳታል፣ ሲያነሳባት ያስመልሳታል ማለት ነው። እናም አልነገረችውም ያንንም ማለት ነው እናም ርብቃ እንግዲህ ይህ ሁሉ ስትነግረው አቤል በቃሽ በቃሽ ሲልም እንትን ይላታል። ይህ ሁሉ እንዴት እንደዛ ሳንቋሽሽሽ እንደዛ አልሄድ ስትይ እንዴት መጠርጠር አልነበረብም ሲልም ሰው ማንበብ ካልቻለ ምንም ነገር እንትን ብትለው ልታስተውል አትችልም ስትልም እሷ እንትን ትለዋለች። እናም አሁን በጣም እንደሚያፈቅራት የነግራታው ማለት ነው። ማንነት እንግዲህ ርሞቱ ከኔ ጋር ነው ስትልም እንትን ትላለች። አዎ እነሱ ጋር ገና እየጀመረ ነው፣ ምንም ካንቺ ጋር ሞቱ ቢሆንም እነሱ ጋር ገና እየጀመረ ነው ብላ እንግዲህ ግድግዳ ላይ የተሰቀለውን ፎቶ ታወርደዋለች። ነግሬህ ነበረኩ ምንም ነገር መጀመርም መጨረስም እችላለሁ፣ እረፊ ሲላትም እንግዲህ ይህን ታስረዳዋለች። እዩም ለሰራተኛዋ እንግዲህ አቤል እየመጡ ነው እያለ ያስጠነቅቃታል። እነ አቤልም እንግዲህ ከሽርሽራቸው በኋላ ወደ ቤት መጥተዋል። እዩም ላክት ደውሎ ደረሳችሁ ወይ ሲላተም አይ እንዳደረሱ ትነግረዋለች። በቃ ከተለመደው ቦታ ደርሼ ጠብቃቸዋለሁ ሲለም ስልኩን ይዘጋ ማለት ነው። እነ አቤልም ወደ ቤት ሲመጡ ማሚ ሶፋ ላይ ታገኛቸዋለች። ዛሬ ሰላምታ እንኳን የለም እንዴት ስትልም ማሚ እንዴት ስትልም ረብቃ የሆነ ነገር በተናገሩ ቁጥር እንግዲህ ሻንጣን ይዘልት ነው እንዴ ስትልም ትላለች፣ እንደዚህ ከሆነ ጥሩ ነው ትላለች። እናም ርብቃ ማሚ ፎቶውስ ብላ ትጠይቃለች። ፎቶ የለም ስትልም ማሚ ያንቺንሽ ያነሳሽው የኔንና የርብቃን ፎቶ ይጠይቃታል። አንቺ ስለፈለግሽ ነው ወይ የሚሰቀለው ሲልም ይጠይቃታል። መስቀል ፈለጉ ሰቅልሁት፣ ማውረድ ፈለጉ አወረድሁት ብላም ትመልሳለች። ማሚ የት እንዳለ ንገሪኝ ይላታል። የለም አታገኝትም ስትልም እንትን ትላለች። ማሚ እባክሽ እንደዚህማ ባዶችን ለማስቀረት አትሞክሪ። ደግሞ ለምንድን ነው በማናውቀው ነገር የምትቀጭን? ስትልም ባክሽ አንችን ያወራሽ የለም ስትል በቁጣ ርብቃን ትናገራታለች። አቤልም በቃ አንቺ ወደ ውስጥ ግቢ ይልና ወደ ውስጥ ያስገባታል። ማሚ ማሚ በጭራሽ ልጅቷን ለማሳዘን አትሞክሪ ይላታል። ማሚቴም እሷን ለማሳዘንብ ምንም ነገር አላደርግም። ስትልም እንደ ድሮሽ ሁኒ ይላታል። አንተ እንደ ድሯችሁ ተፋቱ ስል ጭራሽ ቀለበት አስራሽ ሽግዳሜ ትላለ ስትልም ወይዘሮ አልማዝ በእኛና በእኔና በርብቃ መሀል አትግቢ ሲላተም ወይዘሮ አልማዝ አልከኝ እንዴ ደረቅ ጦቴን አጥብቼ እንደዚህ ያሳደግኩ ለዚህ ነው እንዴ? ስትልም ትቆጣዋለች። አዎ ገደብሽን አለብሽ ልኖርበት ሲልም እሱ ይቆጣታል። ለሚስትህም እንግዲህ እናቴ አይደለችም ሞግዚት የሆነት እና ማዘዝ ትችያለሽ ብለህ ንገራታ ብላም በቁጣ ትናገረዋለች። አቤልም ምንድና አደረከው ብሎ ይናደዳ። አንደኛ እናቱን ስለተቆጣት እንትን ብሏል። ከዛም ትልቅ ስህተት ሰራው ርብቃ ብሎ እናቱ ጋር እንትን ይላል። ማሚቴን ተናገርኳት ምን አደረከ ስትለው አታስተውሽኝ ይላታል። ደግሞ እኔ ጥፋተኛ ማሳየት አልነበረብኝም። ስትልም አይ ፎቶ አይደለም ሌላ ነገር ነው ሲልም እንትን ያላት በቃ ተየው። አሁን እንዴት ነሽ ሙሽሬት ብላም እርሽ እንትን ትላታለች። አጠፋንብሽ አይደል አይ ረዳሽ አለው። አዲስ ሙሽራ አይደለሽ እንደ ብላም እሷ እንትን ትላታለች። ፈልጌሽ ነበር መታ እያመመኝ ስለሆነ መታየት ፈለኩ እና ብላም እሷ ለርች ትደውላታለች። መጠው ብላም እንትን ትላታለች ማለት ነው። እሺ በቃ እንደዛ ካለች እንሽወር ልውሰድልና ለተኛ ይላታል። ርብቃን ማለት ነው እያመመኝ ስለሆነ ሆስፒታል እንድንታየው ትላት። ምንድነው አመመሽ ስትላት እርግዝና ነው አለች ትላታለች። እንደውም ጎርምሷን ስትላት ኧረ በጣም ደስ ይላል ግን አልነገርሽም ላቢል ስትላትም፣ አይ አልነገርኩትም ስለደከመው እሱ ተኝቶ ነው። ስለዚህ ተነሽ እንሂድ ትላታለች። ልብሴን ቀይሬ መጣሁ ስትልም ርብቃ ትነግራታለች። ርብቃ ወንድሟም ደውሎ እንግዲህ የምስራች እንዳለ ይነግራታል። እሷን ፎቶዎችን አየ በጣም ደስ ብሎኛም ብላ የእሷን ደስታም ትነግረዋለች። ምክንያቱም ወንድሟ እንደምታፈቅረው ያውቅ ነበረና፣ ይህ ሀሳቧ እንደተሳካለት ስትነግረው ደስ ይለዋል። ሌላ ምስራችም አላት፣ አባትሽ መጧል ይላታል። እንዲህ መጣ በጣም ደስ ይላል ብላም እሷ ተደስታለች። በጣም ተመስገን እንዳገባሽም ለአባትሽ ትነግሪያለሽ ስትልም ሪች ለርብቃ ትመክራታለች ማለት ነው። አቤልም ሊሄድ ልወጣ ስል የት ስለው ሐኪም ቤት ትለዋለች። ማንን ጋር ልትሄጂ ነው? ሪች ጋ። በቃሽ ቶሎ ታይቶሽ ትናፍቀኛለሽ ይላት። እሷም ትናፍቀኛለህ እኮ ትለዋለች። እና አሁን የኔ ፍቅር የኔ ፍቅር መባባል ጀምረዋል። እናም አባቷ እንደመጣ ትነግረዋለች እና መቼ ትጃሰብሽ ይላታል። እኔም አብሬ ይሄዳለሁ እንዴ? ለምን አለ ሲለም ይጠይቃታል። በጣም ደስ ይለኛል ተዋውቃለ ሲልም እንግዲህ አባቷን ለመተዋወቅም ለመተዋወቅ ይወስናል ማለት ነው። እዩም እንዴ ርብቃ ለመታሰራልሽ እንደ ብሎ ይደነግጣል። አዎ እዩ ትላለሽ። እንዴ በለው በለው ያበደ ጊዜ ነበራ በራ ብሎ እንትን ይላል። ይመቻችሁ። ለማንኛውም ላንቺ ደስ ብሎኛል ሲልም እንትን ይላል። አመሰግናለሁ ትለዋለች እሷም። ግን የት ሊትሄዱ ነው ሲላችሁ፣ የሆነ ሰው ልንጠይቅ ልንሄር ነው ብለው እንትን ይሉታል። እኔ ስትመጣ ነው እንደምትሄዱ ሲልም፣ አይ አንቆይም ቶሎ ምንመለስ ስ ርሽ ትመልስለታለች ኔ እንደብቅሽ ሞተሻን ቢምቢት ምን ትመስላለች? ጓደኞቹን ልንጠይቅ ልንሄድ ነው ትላለች። እንዴ እንኳን እችን እችን ስንት ነገር እናውቃለን ብሎም ይ እንትን ይላ ማለት ነው። ግን ሪች ሪች ማለት ነው ጎበዝ ነች። ሁሉን ነገር በምስጥር ያዥ ለምድን አንድ ሰማ ትጠራጠሪ እያልች ርብቃን ስትመክራት ነበር። ና ርብቃ ብትሆን የት እንደምትሄድ ትነግረው ነበር። ሪች ግን የሆነ ሰው ልንጠይቅ ነው ብላ ሸውደዋለች ማለት ነው። ወረቀቱ ምን ሆነ እያለ ዩም አቤልን ይጠይቀዋል። ለምን ጠይቀ ሲለውም አይ በዚህ መልኩ ማሚቴ እየተቀየረ ስለሆነ ተልተሎ ማሰራት አለብኝ ይለው። ማሚቴን እየተጠራጠርካት እንዳይሆን ሲልም እዩ እንትን ይለዋል። አይ ርብቃን እንደዚህ እያደርጋችሁ ስለሆነ እንግዲህ ተሎ ማሰራት ይሻልብኛል። ርብቃንስ? እሱ አይደለች እንዴት እንትን በላ ስትራት የነበረው ስለ ርብቃን አሁን ተዋተ የምትለይ ምንም ነገር ብትወስድ ይሻላል እያለ እንትንም ይላል ማለት ነው። አቤላ አሁን ልም ያለ ፍቅር ውስጥ ነው። ርብቃን በምንም አይነት መልኩ ማጣት አይፈልግም። እና ርብቃም ውጤቱን ይዘው መጥተዋል። እና ሳየኝ ስቲ ስትላትም እንዴ ከኔ ይበልጥ እኮ እናት የምትመስለው አንቺ ነ ስትልም፣ እና እናት አደለው እንዴ ስትልም፣ እናት ማለት ሁለተኛ እናት ብላለች፣ እንትን ትላለች። በቃ አንደኛ ታሆን ያለች ርብቃ እንትን ብላታለች። እናት ለመሆን ግን ብዙ ነገር ያስፈልግሻል፣ ምግብ መስራት፣ ቀን ስለሚተኛ ማታ ቅፈሽ ትተኛለሽ ምናምን ስትላት በቃሽ በቃ ስትልም ምን ፈረሽ ስትላትም፣ አይ ፈርቼ አይደለም ግን እስከሚወለድ ድረስ ፈረሰው አለው ብዬ ነው ትላታለች። እሺ በቃ አይቶሽ ሰላም እንተምላከደ ወደ ቤት ሲገቡ አቤልና እዩ ቁጭ ብሎ ያገኛቸዋል። እንዴት ነው ምን አለሽ ሲለማ አቤል ጠይቃታል። እነግርህ ያህል ነበረ ጨጓራ ነው ስትለው እና መድኃኒት ስል አይ አልገዛውም። ለምን አልገዛሽም? አይ መድኃኒት ተማሉ ስታውቀደለ ስትልም ትጠይቀዋለች። እና መርምሮ ብቻ ላኩሽ እንዴ ብሎ እይንትን ይላል። አዎ ተመረመርኩ፣ መድሃኒቱን ግዢ ብሎኝ ነበር አልገዘውም ስትልም ታናግረዋለች። እረችም ነይንች በቃ ወደ ውስጥ እንግባ መሄድ አለብኝ ስትላትም፣ አንቺ ደግሞ ከመምጣሽ ሊድ ምትል ምንድነው ሲልም ይንትን ይላታል። ምንድነው አንተ ልጅ ግን ብለም አይንህን ከእሷ ላይ አንሳ ሲልም አቤል ይጠይቃታል። ወካ አድርጌ ልምጣ ትለዋለች አቤልን። እስከምትመጪ ልተኛ፣ እንደተኛ በቃ እንዳትቆይ ብሏትም እሷ ትወጣለች። እርሽተነሽ ልሸኝሽ ብላም እንትትላታለች። አንቺ ትሸኛት? አዎ ልሸኛት ነው ስትላትም፣ አንቺ ሴት ነሽ ደንበም፣ እሺ ልሸኛት ብሎም እንትን ይላታል። እኔ ልሸኛት ብሎም እንትን ይላል። አይ እኔ ዛሬ ልሸኛት፣ ና ሌላ ቀን አንተ ትሸኛት አለ ብላም እንትትለዋለች። በቃሽ እንደምወዳችሁ ብሎም እሱ ይተዋቸዋል እሷም ለመሸኘት ይዛት ትወጣለች ማለት ነው። እዩም ሀሳቡ አልሳካለት ብሏል። ለማጣራት ቢሞክርም እንግዲህ እነሱ ግን ሊቀበሉ ስላልቻሉ ውችን ምን ምንም ማድረግ አልቻልኩም ይላል። እናም ርብቃ ከወክ በኋላ ተመልሳ ሶፋ ላይ ተኝታሳል። ማሚቴ እንግዲህ እሷን ለማነቅ ትሞክራለች። በትራስ ልትገላት አፍናታለች ማለት ነው። የሚቀጥለው ምን ይሆን የሚለውን አብረን የምን ይሆን ርብቃ ትተርፊ ሆን ወይስ ትገላት ይሆን አብረና ያለን